በሁለት ሺህ አራት በሚል ጌብሰን ዳይሬክተርነት እየተመራ በጂም ካቪዜል ዋና ተዋናይነት የተሰራው ብዙዎቻችን ፓሽን ኦፍ ዘ ክራይስት ወይንም የክርስቶስ ፍቅር በሚል የምናውቀው መጽሐፍ ቅዱሳዊ ፊልም የኢየሱስ ክርስቶስን የመጨረሻዎቹን 12 ሰዓታት ለማሳየት የሚሞክር የ2004 ድንቅና አወዛጋቢ ፊልም ነው። በፊልሙ ውስጥ ከኢየሱስ ክርስቶስ መከራ፣ ስቅለት ጋር በተያያዘ የተፈጸሙትን ክንውኖች ይህም እስሩን በጴንጤናዊ ጲላጦስ ፊት ለፍርድ መቅረቡን፣ ግርፋቱን፣ ወደ ቀራኒዮ መጓዙንና በመስቀል ላይ መሰቀሉን ጭምር ቁልጭ አድርጎ ለማሳየት ተሞክሯል። በአገረ ጣሊያን ቀረፃውን ያደረገው ይህ መንፈሳዊ ፊልም በአረማይክና በላቲን ቋንቋ ተሰርቶ ለአድማጭ እንዲደርስ ተደርጓል። ፊልሙ በብዙዎች ምዕራባውያን ዘንድ ትችትን ያስነሳ ሲሆን የዚህ መንስኤ ደግሞ በዋነኝነት በፊልሙ ውስጥ የኢየሱስ ክርስቶስን መከራውን ያሳዩበት መንገድ እጅጉን ተጋኗል የሚል ነበር። ይህን ያክል በደል አልደረሰበት በማለት የሚናገሩ ሲሆን በዚህ ዙሪያ የፊልሙ ዋና ተዋናይ ጂም ካቪዜል ሲጠየቅ እነሱ ደስተኛውን ኢየሱስ ማየትን ይወዳሉ፣ እኔ ደግሞ ሐዘኑን፣ ስብራቱን አሳያቸዋለሁ እውነተኛው ስለኛ የተከፈለ መሥዋዕት ይህ ነው በማለት ምላሹን ሰጥቷል። አንዳንድ ተቺዎችና የሃይማኖት ምሁራን ፊልሙ የአይሁድ ገጸ ባሕርያትን በአሉታዊ መልኩ ያሳያል ሲሉ፣ ፊልሙ የአይሁድ ሕዝብን በዓለም ዙሪያ ለማስጠላት የተደረገ ጸረ ሴማዊ እርምጃ ነው ሲሉም ተደምጠዋል። በፊልሙ ዝግጅት ወቅት በዳይሬክተርነት ሚል ጌብሰን ጂም ካቪዜል እንደ ኢየሱስ ክርስቶስ ወይንም በዋና ተዋናይነት ማያ ሞርጌንሰን እንደ ማርያም ሞኒካ ቤሉቺስ እንደ መግደላዊት ማርያም ሂርቶ ሱፖቭ እንደ ጲላጦስ ሮዛሊንዳ ሴሌንታኖ እንደ ሰይጣን ሆነው የተወኑበት ሲሆን ፊልሙን ለመስራት ወደ 45 ሚሊዮን ዶላር ገንዘብ በጀት ተደርጓል ምንም እንኳን አወዛጋቢና በብዙዎች ዘንድ ጥያቄን ያስነሳ ቢሆንም ፊልሙ ከ600 ሚሊዮን ዶላር በላይ ገቢ በማስገባት በጊዜው የነበረውን የቦክስ ኦፊስ ፊልም ውድድር በአንደኝነት ተቆናጥጦ ለብዙ ጊዜያትም ቆይቷል። ጂም ካቪዜል በሜል ጊብሰን የሚመራውን የክርስቶስ ፍቅር የተሰኘውን ፊልም ሲቀርጽ በትወና ወቅት በርካታ አስደንጋጭ ክስተቶች በእሱ ላይ ተከስተውም ነበር። እዚህ ላይ ዋና ዋናዎቹን መርጠን ለእናንተ አቅርበናል። አብረውን ይቆዩ። አንደኛ በፊልሙ ቀረጻ ወቅት የገጠመው ጉዳት። ኢየሱስ ክርስቶስን ገጸ ባህሪ ተላብሶ እንዲጫወት የተሰጠው ዋና ተዋናይ ጂም ካቪዜል ላይ ከተከሰቱት ታዋቂ ክስተቶች አንዱ በአንድ ትዕይንት ላይ በሮማ ወታደር ጅራፍ እየተመታ በሚገረጽበት ወቅት በድንገት በጀርባው ላይ ከባድ የሚባል ጉዳት ደርሶበት የሕክምና እርዳታ እንዲደረግለት በአስቸኳይ ወደ ሆስፒታል ተወስዶም ነበር። ከሆስፒታልም መልስ ከሕመሙ ስላገገመ በድጋሚ ቀረጻውን ሊያከናውን ችሎ ነበር። ሁለተኛ፣ ሃይፖተርሚያ ወይንም ከፍተኛ የሆነ የሙቀት መቀነስ። በዚህ ወቅት ኢየሱስ የተሰቀለበትን ትዕይንት በሚቀርጽበት ጊዜ ሃይፖተርሚያ ወይንም ከፍተኛ የሆነ የሙቀት መቀነስ አጋጥሞት ነበር። የዚህ መንስኤ ደግሞ በወቅቱ የነበረው በአካባቢው የነበረው ከባድ ቅዝቃዜ እና በትዕይንቱ ወቅት ዝናብ እንዲዘንብ ስለተፈለገ የተጠቀሙት አርቴፊሻል ዝናብ ጋር ተደምሮ ያመጣው ተጽዕኖም እንደነበር ይናገራል። ሦስተኛ ያልተጠበቀው መብረቅ። በአንድ የትዕይንት ቀረፃ ወቅት ካቪዜል በመብረቅ መመታቱን በቃለ መጠይቅ ወቅት ተናግሯል። ይህ ክስተት በታሪክ ውስጥ የመጨረሻውን ትዕይንት ወይንም የስቅለቱን ትዕይንት በሚሰራበት ወቅት እንዳጋጠመው ይናገራል። በቀረፃው ወቅት ከሩቅ የሚጉረመረም ነገር ሰማው በድንገት ብልጭ ሲል በሰውነቴ ላይ አንዳች የሆነ የኤሌክትሪክ ንዝረት ተሰማኝ። ከዛ በኋላ ራሴን አላውቅም ነበር ይላል። በዚህ ሳቢያ ከፍተኛ የሚባል ጉዳት ባይደርስበትም የአእምሮ ጭንቀት ውስጥ እንደከተተው ግን ይናገራል። አራተኛ፣ የገጠመው ከባድ ተቃውሞ ካቪዜል የኢየሱስ ሥቃይን በትክክል ለመግለጽ የተወነበት በዚህ መንፈሳዊ ፊልም ምክንያት ቀድሞ አብሯቸው ይሰራ ከነበሩት ከሆሊውድ ዳይሬክተሮችና የፊልም ካምፓኒዎች ከባድ ተቃውሞ የገጠመው ሲሆን በዚህ ሳቢያ እሱን ለማንኛውም አይነት የፊልም ስራ ጥሪ ባለማድረግ አድማ እንደያዙበትና ከማንም የፊልም ካምፓኒ ጋር የስራ ጥሪ እንደማይደረግለት ተነግሮት እንደነበርም ይናገራል። በዚህ ምክንያት የመንፈስ ጭንቀት ውስጥ እንደገባም ካቪዜል አያይዞ ይናገራል። በመጨረሻም ዋና ተዋናይ ጂም ካቪዜል መስቀሉን ተሸክሞ በሚጓዝበት ወቅት በትከሻው ላይ የአጥንት ውልቃት እንዳጋጠመው ስንቶቻችን እናውቃለን? ብዙ ፓውንድ እንደሚመዝን የተናገረው ካቪዜል ተሸክሜው በምጓዝበት ወቅት መሬት ላይ ክፉኛ በመውደቄ ምክንያት ይህ ሊሆን ችሏል ሲል ለቃለመጠይቅ ምላሹን ሰጥቷል። ለዛሬ ያቀረብንላችሁ አጠር ያለች ፕሮግራም ይህን ይመስል ነበር። ሳምንት በሌላ ቪዲዮ እስከምንገናኝ ድረስ ሰላሙኑ ለዚህ ዩቲዩብ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን እንሰናበታለን። ገደል ግቡ።